በመጀመሪያ እንኳን ደህና መጣችሁ ለዚህ ብርሃን የተሰኘው የኢትዮ ጃዝ ኢንስትሩመንታል አልበም ለመዘገብ በመምጣታችሁ በጣም ደስ ብሎኛል። ያው ብርሃን አልበሙ የተጀመረው ኦልሞስት ለአንድ አመት አንድ አመት ፈጅተዋል። በጣም ብዙ አገራችን ያሉት ሙዚቀኞች የተለያየ የሙዚቃ መሳሪያ የሚጫወቱት የተሳተፉበት አልበም ነው። በጣም የተደከመበት አልበም ነው። ሶ ሚክስና ማስተሩ እኔ በድራማ ትሪከርድስ በሚለው በራሳችን ዩቲዩብ ቻናልም አለ። ድራማ ትሪከርድስ የሚለው የስቱዲዮ ስም ነው ድራማ ድራማ ትሪከርድስ ነው የሚለውና ሶ በሱ ነው ሚክስና ማስተሪንግ የተሰራው። የተለያዩ የሙዚቃ መሳሪያዎች እንደ ማሲንቆ፣ ክራር፣ ጊታር፣ አኩስቲክ ጊታር እንዲሁም የቮካል ኳየሮች የተሰሩበት ስራ ነው። በተጨማሪም ያው አንድ ስለ አክሱም ስልጣኔ ስለ ትግራይ የስልጣኔ መሰረት ዘመናዊ ስልጣኔ መሰረት የሆነችውን የአክሱም ከተማን በተመለከተ በተለያዩ ቋንቋዎች ትግራይ ውስጥ በሚገኙት እንደ ኩናማ እንደ ሳሆ ኢሮብ የመሳሰሉትን የተለያዩ የብሔር ብሔረሰብ ትግራይ ውስጥ የሚገኙ ማለት ነው፣ ኮላብሬሽን ያደረጉት አንድ ስራ አለ። በድምፅ የተሳትፉበት ማለት ነው። ስለዚህ በአጠቃላይ ይህንን ይመስላል ስለ ስራው። በቅድሚያ ይህን እድል ስለሰጣችሁኝ እዚህ ቦታ ላይ ስለተገኘው ደስ ብሎኛል፣ እና ብርሃን አልበም በጣም ቆንጆ አልበም ነው። እኔ ዘላለም የሆነ አስባላለሁ። ድምጻዊና ፕሮሞተር ነኝ። ባንድ ኦርጋናይዘር ነኝ። ተለያየ ሙዚቀኞች ጋር ከተለያየ ድምጻዎች ጋር ከተማው ላይ በመስራት ይታወቃለሁ። የራሴም ስራዎች አሉኝ የለቀኳቸው እና ይሄ አልበም ለብዙ ሙዚቀኞች መነሳ ተነሳሽነት የሚፈጥር ነውና በተለይ ሙዚቀኞች ይህን ነገር ሰፖርት ማድረግ አለብን፣ ሁላችንም ፕሮሞት ማድረግ አለብን። እያምናለሁ በጣም የተለፋበት ስራ ነው፣ ብዙ ልጆች ተሳትፎበታል እና ሁላችንም ኃላፊነት አለብን። ቆንጆ ስራ ነው፣ ይደመጥላሉ። እሺ፣ መጀመሪያ ያው፣ ብርሃን ያው የናቲ ጥያቄ ነው። ብርሃን የተባለበት ምክንያት እኔ ብዙ ጊዜ ስቱዲዮ ቁጭ ብዬ ስሰራ ምናምን ብዙ ቪዥዋላይዝ የማደረጋቸው ነገሮች አሉ እያንዳንዱን ትራክ ሲሰራ የራሱ የሆነ አለም ውስጥ ይከተኛል። የራሱ የሆነ ስሜት አለው፣ የራሱ የሆነ ፊሊንግ አለው። እሱ ያንን ፊሊንግ መሰረት በማድረግ ነው የሚሰሩትና ያው ሙዚቃውን ሲሰራ ነገ ከዛሬ የተሻለ ይሆናል የሚል እሳቤ ያለኝ በማንኛውም መንገድ ማለት ነው በሙያም አሁን ባለውም በተለያየ በማህበራዊ ነገርም ብዙ ችግሮች ይገጥማሉ። ፐርሰናሊም ብዙ ሀስሎች ምናምን አሉ። እና ነገ የተሻለ እንደሚሆን ተስፋን በማድረግ ብርሃን እንደሚሆን ከማሰብ የተሰራ ስራ ነው። ያው 11 ትራኮች አሉ። የሚወጣበት ቀን እኛ የወሰነው ኔክስት አርብ ነው የአሁን አርብ ማለት ነው። በተሻሉ ዩቲዩበሮች እንዲለቀቅ ፍላጎት ነበረ። ለምሳሌ ና ሆም ሪከርድስ ስራውን ሰምቶት በጣም ወዶት ነበረ። ሆነም ግን ያው አሁን ያለው የዩቲዩብ ጉዳይ እይታ፣ ምናምን ወደ ዘፈን ያደላ ስለሆነ ያን ያህል እንደዚህ አይነት ስራ ትኩረት አይሰጡም። ምክንያቱም ነጋዴዎች ናቸው፣ የሚያዋጣቸውን ነገር ነው የሚያስቡት። ስንት ቪው ይታያል ምን ያህል ሰው እንትን ያደርገዋል ነው የሚያሳስባቸው፣ እንጂ አንተ የመጣሁን የደከምክበትን ለነሱ ምንም ማለት አይደለም። ሶ ከዚያ አንጻር እንትን ሊሉት አልቻሉም። እነሱ አዲስ የተከፈተ ዩቱብ አለ ዳአማት ሪከርድስ የሚለው ሰው፣ እዛ ላይ ነው እንዲጫና የተወሰነው ማለት ነው። በእርግጠኝነት እናንተም ታግዙናላችሁ ፖስቱ ሲደረግ፣ ሶሻል ሚዲያ ላይ ሊንኩን እያስቀመጣችሁ እንደምትደግፉን በጣም ተስፋ አድርጋለሁ። ያው ከኦዲየንስ የምጠብቀው ነገር ያው እንደሚታወቀው ሙዚቃ አካባቢ ያለው ሰው ነው ሊሰማው ሊያዳምጠው የሚችለው ብዬ አስባለሁ። ምክንያቱም ኦዲየንሱ ለእንደዚህ አይነት ስራ ገና ነው ብዬ አስባለሁ። የመጀመሪያም አልበም ሲወጣም ላይክ እንደዚሁ እንደውም አሁን የተወሰነ የሚዲያ ሽፋን ምናምን አገኘው እንጂ የመጀመሪያ አልበም ሲወጣ አንደኛ በሲዲ ነበር የታተመው። ሙዚቀኞች ለሆኑ ጓደኞቻችን ምናምን ነበረ ካልገዛችሁ እያል ስናስቸግራቸው የነበረው ማለት ነው። አሁን ግን በተወሰነ መልኩ እናንተ ሚዲያዎች አላችሁ። ስለዚህ ዩቲዩብ ላይም በደንብ ሰው አቴንድ እንዲሆን ታግዙናላችሁ ብዬ አስባለሁ። እንግዲህ ዳማ ትርከርስ በሚለው ነው የሚለቀቀው። ያ መጀመሪያ ለአድናቆቶች ቴንኪው በጣም እኛም፣ እንደዚህ ነው የምንፈልገው፣ በጣም ሞራል እንፈልጋለን። ብዙ ሙዚቀኛ አለ እዚህ ውስጥ እንደዚህ አይነት ስራዎች ምናምን ለመስራት የሚፈልጉ ግን ያው ጊዜውን ትንሽ ስለማያበረታታ እንትን ይሆናልና፣ ወደ አንተ ጥያቄ ስገባ ደግሞ ቴንኪው መጀመሪያ አመሰግናለሁ። ያው እንዳልከው ብዙ ባለሙያዎች ለማግኘት ሞክሬ ያለው ለምሳሌ ፈንድቃ የሚባል እንደምታውቁት አለ። እዛ ጃዝ ምናምን ይሰራል፣ ነጮች ምናምን ይመጣሉ እንዳለ። ከሪሊዝም ፕሮሞሽንም ከመስራት አነጋግሬያቸዋለሁ በተሻለ መልኩ እንዲያግዙ ማለት ነው። ግን ፈቃደኞች አልሆኑም። የተለያዩ በሙዚቃ ዙሪያ ያሉት ሰዎችን አግኝቻለሁ። ስለዚህ ተስፋ የሚሰጥ ነገር አልነበረም። ያው ለአንድ አመት የሚሆን ጊዜ ቅድም ገልጫለሁ። አንድ አመት ሙሉ ተደክሞበታል። ይሄንን ስራ መጀመሪያ እንዲሁ እንደ በሳምፕል ደረጃ ተጀምረው ከዛ በኋላ ብዙ ለውጥ እየተደረገበት ነው የተሰራው፣ የተለያዩ ሙዚቃ መሳሪያዎችን በማስገባት ያ እኔ ሙዚቃ ስጀመር ብዙ የኢትዮጵያ ኢንስትሩመንታል አልበም የሰሩትን ብዙ ሰምቻለሁ። ለምሳሌ ያው የጃዝ አባት የሚባሉ ዶክተር ሙላቱ አስታጥቄ ያለ የነ ኢንሰርች ኦፍ ማይሮቱስ የአቢ ሶሎም፣ የሮሃ ባንድ በጣም ብዙ መግለጽ ይቻላል። ኤክስፕረስ ባንድ፣ ቴዎድሮስ ምትኩ በጣም ብዙ አሉ። ሙዚቃ ስሜት እና የእነሱን በጣም ብዙ ሙዚቃ ሰምቻለሁ። የውጭዎቹም ፎር ፕሌይ ዘ ክሩሰደርስ የለው ጃኬት ብዙ አሉ አሉ የጃዝ ተጫዋቾች እና እነሱን በብዛት ሰማለሁ። ሞር ግን ለእንደዚህ አይነት ስራ ኢንስፓይሬሽን የፈጠረልኝ የኛ ሀገር የተሰሩት ኢንስትሩመንታል ክላሲካሎች ናቸው።